ከስቢ ሶፍ ነው። አዎ አሁን በጣም ነው የማፈቅርሽ፣ በጣም ነው ሞደሽ። ከአንቺ ጋር የሚቀጥለው አመታዎች፣ አስራ አስራ አምስት አመቶች፣ ልጅ ወልደን ትዳር ይዘን አብረን እየኖርን ልጆቻችን እናሳድግ።